በደርግ ጊዜ ለደርግ ክሪቲካል ሰፖርት ለመስጠት የገቡ ሰዎች ተበልተዋል። እንደምታውቀው የመኢሶን ሰዎችና አሁን ወደኋላ ሰው ወደ ኋላ ሲያስቡት ገጥሞኛል። ሰዎችን ያኔ ክሪቲካል ሰፖርት ለደርግ መስጠት ይቻላል ብለን ማሰባችን ስህተት ነበር ይላሉ። Would you say the same? አይዶንት ቲንክ ስህተት አልነበረም እና ሀይሌ ሄደው ያንን መሞከራቸው ስህተት አልነበረም። ውጤትም ነበረው እና ሀይሌ ፊዳ ነገደ ጎበዜ ተመልሰው ያን ባያደርጉ ኖሮ ህዝባችን መሬት ላራሹ በሚለው አዋጅ ተጠቃሚ አይሆንም ነበር። መስዋዕትነት አስከፍሏቸዋል፣ ያሳስከፍሏቸዋል። ሆኖም ግን ባለችው ዊንዶ ኦፖርቹኒቲ ስር ነቀል ለውጥ ያመጣ ስራ ነው የተሰራው። በእኛ ጊዜም ይህንን ነው የሞከርነው። ሴኪላሪዝምን በተመለከተ መጽሐፍ ላይ አንድ ጥያቄ አንስተሃል። ማኑ አሚን ጽፍሃል። ሰው ሃይማኖትና መንግስትን በተመለከተ ያለን ግንኙነት በተመለከተ አንስተሃል። ራዲካል ሴኩላሪዝምም ችግር እንደሆነ ጠቅሰሃል። ሰው በዚህ ምክንያት ቀጥሎ ማነሳልህን ጥያቄ እጠይቅሃለሁ። ሁለተኛም አንድ አኔክዶት ሰዎችን ስለ አንተ ሳጠያይቅ የነገሩኝ ነገር ጀዋር አያቶላ በሉኝ ይላል አሉ። አንደኛ ትላለህ ወይ? ሁለተኛ ሪሊ በሴኩላሪዝም ታምናለሁ። አያቶላ ስማ፣ አያቶላ ይሉኛል የሚሉኝ ለምን እንደሆነ ደግሞ ታውቀዋለህ። ኢምፕሊኬሽኑ ምን እንደሆነ አያቶላ ራሳቸው እያሉ በሉኝ ይላል። አያቶላ ሲሉኝ ለምን እንደሚሉኝ አውቃለሁ። ግን አጀንዳ ይገው ለምን መሰለም አልቀመው አጀንዳ ማድረግ አልፈልግም። ከዛ ያለፈው እኮ የማይሉኝ ነገር የለም ብዙ ነገር ይሉኛል አይደል እንዴ፣ ግን አይ ዶንት ኬር ለዛ ነው የምተዋው። ኢምፕሊኬሽኑ ግን ሳላውቀው ምን ወዴት ዳርዳሩ ወዴት እንደሆነ በደንብ ነው የምረዳው ምንም አይገርመኝም። እኔ የፈልጌው ሳይሆን ይህን ለአንተ የሚሉት ሰዎች ደግሞ አያቶላን እኔን ከምን ጋር ለማያያዝ ሞክረው ሲጠቀሙበት የነበሩ ሰዎች ናቸው። ትምህርት ትነግራቸውም። አሁን አንተ በሴኩላሪዝም ታምናለህ? ምን አይነት ጥያቄ ነው? ሌላ ሰው ቢሆን ትጠይቀኛለህ፣ ትጠይቃለህ። እኔ እጠይቃለሁ። ጠይቃለ ጠይቃለ ጠይቃለ ጠይቃለ እጠይቃለሁ እጠይቃለሁ ከምን ጋር እንዳገናኘው ነው አይደለም። ማቆም አለበት ላይ መጽሐፍከው ይዘት ላይ አንድ ጊዜ ነገር ተመስርቼ ሰዎችን ስጠይቅ ደግሞ ይሄንን ይላሉ። ዘር ፎር ሂር ዩ ሃቭ አ ቻንስ ቱ ሜክ ዮርሴልፍ ክሊር በሴኩላሪዝም ታምናለሁ ወይ ስልህ it should be easy for you to say ከምንም ነገር ጋር አታሳስረው አታሳስረው and trust me የክርስትና ለምሳሌ ልንገርህ መስቀል አድርጎ ፖለቲካ ለመስራት የሚሞክር ሰው ቀለምለስ ለማድረግ ሲያጋጥመኝ I'm 100% sure ይሄን ጥያቄው እንደምጠይቀው ስለዚህ ከምንም ጋር አታስተሳስረው ቴዲ ጥያቄው ለምን እንደመጣ እናውቃለን ግን አንተ ያልከው እኔ ኢትዮጵያ ውስጥ ሴኩላሪዝም እና ፌደራሊዝም እና ዲሞክራሲ ሶስቱ ደጋግሜ ምንም ወሳኝ ናቸው ብየማም ነው። ሴኩላሪዝም አይደለም ብዙ ሃይማኖት በሆነ ሀገር ውስጥ ተውና አንድ ሃይማኖት ባለው ሀገር ውስጥ የ የ ስቴት ኢንስቲቱሽንስ እና ሪሊጂየስ ኢንስቲቱሽንስ ክራይቴሪያ አለው ቶሌሬሽን በየ ያስቀምጡን መጽሐፍ ውስጥ በዛ መቀጠል ለሃገርም ለሃይማኖት መብት ለስቴት ሴኩሪቲ ለማህበራዊ ሰላምም ወሳኝ ነው። እሺ ድህረ ብልጽግና በተመለከተ ወደኋላ ወደፊት እየሄደን ስለሆነ የምናወራው ብዬ ነው። በመጽሐፍ ላይ እንደ መውጫ ያልከው የመጨረሻ ክፍል አለ። የመጨረሻ ስለሆነ አይደለም ይህን ጥያቄ ማለት ነው። ጀስት ወደፊት ወደኋላ መሄድ ስለፈለግኩ ብቻ ነው። መገንጠልም ጣጣ አለው። ማዕከላዊ ስልጣኑን በበላይነት መቆጣጠርም ችግር አለው። የሚሻለው ዴሞክራሲ ነው የሚል መፍትሄ አስቀምጠሃል። ዛሬ አንደኛ፣ ስለዚህ አሁንም ያለህ ትችት በስርዓቱ ላይ ዲሞክራሲያዊ መሆን አለበት ነው እንጂ የመዋቅር ትርምት ትርምት ያስፈልገዋል ብለህ አታምንም ማለት ነው። አሁንም አቋም ህገ መንግስቱ መነካት የለበትም የሚል ነው። ህገ መንግስቱ እንደምታውቀው ከሁለት አቅጣጫ ትችት ይቀርብበታል አይደል? አንደኛው በትርክት ይቃረነኛል ጥቅሜና አያስጠብቅም ከሚል ከአማራ ብሔርተኝነት በኩል፣ በሌላ በኩል ደግሞ ያን ያህል ጎልቶ ባይሰማ እንኳን አብላጫ ቁጥር አለን ለሚሉ ብሔሮች ብቻ የተሰራ ህገ መንግስት ነው፣ አነስ ያለ ቁጥር ያላቸው አላቸው ለሚባሉ ብሔሮች ዘላለማዊ ባርነት ነው የሚሉም ልሂቃን አሉ። ሰው በመዋቅሩና በህገ መንግስቱ ላይ የሀሳብ ለውጥ የለህም። ያ አካል ስለ ኢትዮጵያ ህገ መንግስት ውስጣዊ ጉዳይ ብቻ አይደለም ያነገረው። ባለፉት ሃምሳ ስልሳ ዓመታት በኢትዮጵያ የተደረጉ ትግሎች የዳሰሰ ነው። በዚህ እነዚህ ትግሎች ውስጥ ሁለት አማራጭን ተከትለዋል። አይ የማዕከላዊ መንግስቱ ጨቋኝ፣ አፋኝ እና በዝባሽ ስለሆነ መፍትሄው መውጣት ነው ኤግዚት ዘበስ ስትራቴጂ ብለው ይገፋሉ ኖ አዎ የማዕከላዊ ስርዓቱ በዝባይ ነው፣ ጨቋይ ነው። መፍትሄው ማዕከላዊ ስልጣኑን መቆጣጠር ብለው ብሎ ይሞክሩ አሉ። ሁለቱም አላስኬደም። ሁለቱም ምክንያት አስቀምጫለው ዛ ውስጥ አንዱ የስቴት ፎርሜሽኑ ጀምሮ ማዕከላዊ መንግስት ከፍተኛ የሆነ የሪሶርስ ክምችት ስላለው ኤግዚት ብታረግ ራሱ ፖለቲካል አውቶኖሚ ታገኝ ይሆናል እንጂ የሴኩሪቲና የኢኮኖሚክ አውቶኖሚ ማግኘት አትችልም። ለዚህ ምሳሌው ኤርትራ ነው። ህወሓት ደግሞ በመለስ መሪነት ከኢሳያስ የተለየ አልጣጫን ተከተለ። መድረ የተከተለው አይ ማዕከላዊ ስልጣንን በመያዝ በመያዝ ማዕከላዊ ስልጣንን በመያዝ ችግር መፍታት እንሞክራለን አሉ። እሱም መፍትሄ አላመጣም። ስለዚህ የሚያዋጣ ምድ ነው ዲሞክራሲ ዲሞክራሲ ስለ እኔ ስለ ምርጫ እያሰብኩ ያለሁት ዲሞክራሲ አሰ ቱል ኦፍ ዳይቨርሲቲ ማኔጅመንት ብዛትነትን ማሪ የምናደርግበት ይሄ ስለ አብይ ፖስት አብይ ምናምን አይደለም። አብይም ሆነ ከሱ በኋላ መጥተው የሚመጡ ሰዎችም ኖረው ከዛ በኋላ ለኢትዮጵያ የሚያዋጣው ምንድን ነው? ኢትዮጵያ ውስጥ የዜጎች መብትን እና የስቴት ኮንቲኒቲ ነው፣ የሀገረ መንግስቱን መቀጠልና የዜጎች መብትን የህዝቦች መብትን አመጣጥሮ ለመሄድ የሚያዋጣው ምንድን ነው ብለህ ስታይ ኤግዚትም አያዋጣም ዶሚኔሽንም አያዋጣም። የሚያዋጣው የፖለቲካውም በዲሞክራሲያዊ ቀመር ማለኝ ማድረግ ነው የሚል ነው። እሱ ገባኝ። ግን የእኔ ጥያቄ እኮ ህገ መንግስቱና መዋቅሩ ላይ የተለየ ሀሳብ ለውጥ አድርገሃል ወይ ነበረ ጥያቄ። እና በህገ መንግስት ላይ በአስተዳደር መዋቅር ላይ በፖለቲካ አይነት ላይ በአዲስ አበባ ጉዳይ ለምሳሌ በአገር ባለቤትነት በመሳሰሉ ጉዳዮች ላይ ሆነ አንተ ከዚህ በፊት በተናገርክባቸው በጣም ጠንከር ያለ አስተያየት ባለህ ጉዳዮች ላይ ያደረግከው የሀሳብ ለውጥ አለ ወይ የለም? የህገ መንግስት ላይ ህገ መንግስት የሁለቱም ክፍት መሆን አለበት ብየዘፍ ያለው አዲስ ላይ ተምነ ሁለት ነገር ነው። በህገመንግስት መንግስት ላይ ያለው አንዱ ህገ መንግስቱ አይነካ አይነከ ነው የሚላል፣ ሌላው ህገ መንግስቱ መጣል ይላል። አይ ሁለቱም መሆን የለበትም። ህገ መንግስቱ ህገ መንግስታዊ አካታጅ በሆነ መልኩ ለውይት መቅረብ አለበት። ሁሉም በአካታተ መልኩ ለውይት መቅረብ አለበት። ለምሳሌ የአማራ ወገኖቻችን ህገ መንግስቱ ውስጥ አልተካተትም ይላሉ። ህገ መንግስቱ ሲረቀቅ ይህንን ሲሪየስሊ መውሰድ እና የሚቀጥለው ላይ ማንኛውም ማህበረሰብ ማንኛውም የፖለቲካ ማህበረሰብ ተገለልኩ የሚልበት ሂደት እንዳይፈጠር ማድረግ አለብን። ይህን የጻፉበት ምክንያት አለኝ። አሁን ብሔራዊ ናሽናል ዳያሎግ በሚል ሰበብ ህገ መንግስት ወደ ማሻሻል እየሄዱ ነው። ሚስቴክ መድገም መርገም የለብንም። ህገ መንግስቱን በውይይት መሻል ያለበት በውይይትና በስምምነት ኮንሰንሰስ በሆነ መልኩ መሻሻል ያለበት ነገር ሊሻሻል ይገባል። ያን ግን የምናደርገው ህገ መንግስቱን በመቅደድም ሳይሆን ህገ መንግስቱ አይነካም ብለን ድርቅ በማለት ሳይሆን በሩን ክፍት አድርገን ወደ ድርድር በመሄድ ነው። አይ ቲንክ ይሄ ዜና ይመስለኛል። በሌሎቹ ጉዳዮች ለምሳሌ የፖለቲካ አይነት ለውጥ ያስፈልጋል ብለ ታምናለህ? መጽሐፍ በአንድ አጋጣሚ ማንስተህ እንደነበር ትዝ ይለኛል። በመጽሐፍህም ላይ ለምን የብሔር ፖለቲካ አራመደ ብለው የሚተቹኝ ሰዎች አሉ ብለው አድረሽ ልታደርገው ሞክርሃል። የብሔር ፖለቲካን በተመለከተ ከዚህ በፊት ደግሞ በምርጫም በፍጥጫም ብለህ የአዲስ አበባን ህዝብ ያስፈራራህበት ነው ብለው ጉዳይ ነበረ ኤሌክሽንስ ሀቭ ኮንስኩዌንሰስ ብለ ያስፈራራህበት እንትን ነበር ሶ እሱን እሱን በተመለከተ ያሳብ ለውጥ አድርገሃል? ያንንስ ማለት ትክክል ነበር። በዚህ አጋጣሚ ከምርጫ ጋር እያይዘን አነሳኸው። አይ የምርጫ ህጋችንን ኬርፉሊ ማየት አስፈላጊ ይመስለኛል። አሁን ያለው ፈርስት ፓስ ፖስት የሚባለው ዊነር ቴክ ኦል ፎርሙላ አደጋ አለው። ፕሮፖርሽናል ሪፕሬዘንቴሽን የሚለውን ወይ ኦፕሽን ማየት አለብን። ይሄ አንድ ላይ የማቀርበው ሀሳብ ነው ሌሎች የሚያቀርቡት ኬርፉሊ ማየት መቻል አለብን። ሰፋ አድርገን ምንድነው ዋናው ነገር ህብረ ብሔራዊ እና በተለይ ደግሞ እንዳሁኑ ፍራግመንትን በሆነ ማህበረሰብ ውስጥ ወደፊት የፖለቲካ ቀመር ሲሰራ ረጋ ብሎ የሌሎች ሀገሮችን ማየት ይህን የምለው ለምንድን ነው? አንተንም ሌሎችን ጋብዛለሁ፣ በስፋት የሳኩበት ነው። የሚቀጥለው መጽሐፌ ላይ ደግሞ በስፋት ጽፌበታለሁ። አሁን አብይ ፕሬዚደንሻል ሲስተም ለማድረግ እየሄደ ነው። ፕሬዚደንሻል ሲስተም የራሱ ጠቃሚ ጎኖች አሉት። ፓርላሜንታሪ ሲስተም የራሱ ጠቃሚ ጎኖች አሉት። የሌሎች ሀገሮችን ተሞክሮ አይተን ከሀገራችን ነባራዊ ሁኔታ ጋር አያይዞ ማስተካከሉ ገንቢ ነው። ቤዚካሊ የኔ ሜሴጅ የምንነበረ እዛ ውስጥ ዊሽነት አንደኛ ፕሮሰሱ የኮንስቲቲሽናል ዲዛይን ፕሮሰሱም ሁሉን አካታሚ መሆን አለበት። ማንም ሰው ከበር ውጪ ቀረሁ ብሎ ነገ ግርግዳውን የሚደበድበት መስኮት የሚሰብርበት አጋጣሚ መኖር የለበትም የሚል መልካም። ቅድም አንዲት ጨረፍ ያረከባት ነገር አለችና ሳለ ሳላነሳት እንዳልሄድ ብዬ ነው። ጌታቸው አሰፋን ስለጠቀስክ መቀሌ ለመሄድ ከወሰንክ በኋላ ውይይቱን እንደሰረዝክ የገለጥከው በእርግጥ ጌታቸው አሰፋ በህወሓት አመራርነት ስለተመረጠ ነበር። ኦኬ ደህን መጽሐፍ ላይ ምን ብለሃል መሰለ አንተ ከህወሓት ጋር ስትደራደሩ ባልከው ማለት ድርድር ይካሄድ ነበረ፣ ከጀርባ ድርድር ይካሄድ ነበረ እና በህወሓት በኩል የቀረቡ ሶስት ቅድመ ሁኔታዎች ነበሩ ብለህ የጠቀስካቸው ነገሮች አሉ። ሶስት ቅድመ ሁኔታዎች አንዱ ተፈጸሙ ለሚባሉ ጥፋቶች ተጠያቂነትና በቀል እንዳይኖርባቸው ወይም ኢሚኒቲ አገንስት ፕሮሲኩሽን፣ ያፈሩት ሀብት ንብረት እንዳይወረስባቸውና ትግራይ ከውጭም ሆነ ከውስጥ ለሚመጣ አደጋ እንዳትጋለጥ ዋስትና ማግኘት ነበሩ ብለሃል። ሶ በዛ ደረጃ ተስማምተ ስልጣን ከለቀቁ በኋላ ተመሳሳዩን ነገር በማንሳት እነሱን መጠየቅ አይከብድም። በቀል ያለመወጣት ፕሮስኪውት ያለማድረግ ነገር አንድ ነገር ነው። ነገር ግን ከፍተኛ ወንጀል እና በደል በህዝብ ላይ የሰራን ግለሰብ መልሶ ከዛ በፊት ያልነበረውን ሹመት መስጠት፣ አደ ታይም ሪኮንሲሊየሽን በሚያስፈልግበት የሪኮንሲሊየሽን ጀስቸር በሚያስፈልግበት ወቅት ላይ እሱን መልሶ ወደፊት ማምጣቱ ያስተላልፈው መልእክት ነበረ። ያስተላልፈው መልእክት ምንድን ነው? ኮንፍሮንቴሽን አልነበረ ያ በተለይ ደግሞ የማዕከላዊ ስልጣን በያዘው እና ወደ መቀሌ በገባው ቡድን መካከል መቀራረብ እንዲመጣ ስንወተውት ለነበሩ ሰዎች አስደንጋጭ ነበር ምንነው የተባል ነው ሉክ እናንተ ምን እኛ ስንል የነበረው ለናቢ አይ ህዋቶች ሰላም ይፈልጋሉ አታገሏቸው ኮንፍሮንቴሽን አላትሆኑ አሁን እናንተናቸው ማዕከላዊ ስልጣን የያዛችሁት ሆደ ሰፊ ሁኑ ስንል በዛ ወገን ደግሞ እሱን ወደፊት ሲያመጡ ያመጡ መናገር መናገረው ጠፋ። ደስ ይት ኢት ቬሪ ዲፊካልት ታቃ ለዛ ጊዜ ኖ የህዋት ላይ የሚደረገው ነገር በቃ ህዋት ስልጣን ለቅቆ ሊቭ ዘመን ለሆነ ዊ ኒድ ቱ ሪኢንትግሬት ደም ስንል የህዋት ተላላካዮች እየተባል ነበር። ከህዋት ሳይድ ደግሞ ጌታቸውን ወደፊት ሲያመጡት ያ ያስተላለፈው መልእክት ኢድፖዝ ነው ታልፎ እንዴ ጃር ከዛ በፊት በመዋቅር ውስጥ በደህንነትም በምንም በብዙ ወንጀሎች ውስጥ የተሳተፈውን አቢይ አህመድን ከዛ በፊት ያልነበረውን የጠቅላይ ሚኒስትር ፖዚሽን ለማሰጠትና ለመስጠት ከቻላችሁ እናንተ የህወሓት ሰዎች እንን እንዳያደርጉ ለምን ትከለክለዋላችሁ? ተሸናፊ ናቸውና እኛ እንምረጥላችሁ። አይሆንም፣ አይደለም። የ በዛ እንደጌታቸው ሁለት ነገር ጌታቸው ይጋ አንዱ ከአቢይ ጋር ከፍተኛ ተይፍሩት ነበሩ በራሳቸው ጉዳይ። ሁለተኛ የስርዓቱ ምናልባት መለስ ከሞተ በኋላ የስርዓቱ ክፋትና ጭካኔ ፊት ሆነው የወጣው እሱ ነው። ስለዚህ ለምሳሌ ስለ አባዱላ ጸፉት አለ። በብቃት ረገድ ካየው ለውጡ ምናልባት መምራት የነበረበት አባዱላ ነው። ሆኖም ግን በስርአቱ በጣም ከመቆየቱ የተነሳ ስሙ ከለውጥ ጋር ሳይሆን ጨቋሚ የቆድሞ ስርዓት ጋር ነው የሚያያዘው። ዳስ ዋይ ዊ ወንት ደ ኒው ፌስ ህወሓት ውስጥም የፈለግነው ምንድን ነው? ለማቀራረብ ከተፈለገ ለማቀራረብ ከተፈለገ ህወሓት ውስጥም ከዚህ በፊት የነበረው ፌስ ሳይሆን ለየት ያለ ሰው መምጣት ጠቃሚ ነው። ልምረጥላጅ ለሆነ መርታቸው እኔ እኮ መንግስት አይደለሁም። እኔ ማዕከላዊ መንግስት ጋር ስልጣን መጽሐፍ ላይ እንቅስቃሴ ስትራቴጂስት ነኝ ብለህ አይደል

እሺ፣ እሺ፣ በተለያየ ጊዜ ስጠቅሰው ያለሁኝ ማለት እኔ ህወሀትና የትግራይ ልሂቃን ወደ ማዕከሉ እንዲገቡ ለማድረግ ነው ስጥር የነበረው ትላለህ። ግን ተግባር ያንን ያሳየ ነበረ አይመስለኝም። ማለት በብልጽግና በኩል ማንኛውም ችግር የሚመነጨው ከህወሀትና ከትግራይ ነው የሚለውን ትርክት ኢንዶርስ አድርገህ ነበር በአይኔኝ፣ በአደባባይ የሚዲያ ገለጻዎችህ በተለያየ ቦታ አፋርም፣ ሌላም ቦታ ሄደ በምትሰጣቸው አስተያየቶች የአገዛዙን ማለት የአብይን ትርክት ኢንዶርስ አድርገህ የነበረ ይመስለኛል። ኢንክሉዲንግ መቀለ አለመሄድ በመወሰን ማለት ነው። እንዴት አስታርቃቸዋለሁ ሁለቱ አገር እንደገባው ከብዙ ጋዜጠኞች ጋር ስናገር የነበረው ያ ብቻ ሳይሆን ዲፕሎማቶች ንሳስቤ ስናገር ፐብሊክ ሪከርድ የዛ ጊዜ ህወሀት ይመለስ ማለት እኮ እንደ ኃጢአት የሚታይበት ጊዜ ነበር። በዛ ጊዜ ደፍሬ ይሄንማ እቱ ኢትስ አን ፌር ደፍሬ ኖ ኖ ኖ ኖ ኖ ኖ። በተለይ ህወሀትን ሲታገል ለነበረ ሰው ኖብ፣ ህወሀት መገለል የለበትም። ህወሀት ሪኢንቴግሬት መደረግ አለበት። የህወሀት አመራሮች መመለስ አለባቸው። ሴኩሪቲ ፌደራል መንግስቱ ሴኩሪቲ ጋራንቲ ማድረግ አለበት። አንዱ ከበለከ ዲፕሎማቶች ጋር ሲያጋጨኝ የነበረው ነገር አንተ ግጭቱ ስለቆየ ስለ ግጭት ብቻ ነው። መቀሌ የነበርኩ ባለፈው ሳምንት ከአብይ ጋር ነበርኩ ዛሬ ጠዋት ምንም ችግር የለባቸውም። ኖ አንተ ያልሰማኸው ያልተረዳኸው ነገር ሊኖር ይችላል። ያለው ሪሌሽን ፎርማል በሆነ መልኩ ተደራድረው የነሱም ሴኩሪቲ ጋራንቲድ ሆኖ እነ አብይ የሚፈሉት ትሬት ሪዞልቭ ተደርጎ ወደፊት መሄድ አለብን በማለት ስጽፍም ስናገርም ሰው ተውትም ነበር። እሺ ወደ ሌላ ጉዳይ ልሻገር። የውጭ ጉዳይ ፖሊሲን ጉዳይ ያነሳለሁ ብዬ ነበር ቅድም እና አስተያየት ሰጥቼበታለሁ። እኔም ከደረጀ ጋር ስታወሩ ሪፈር ስታደርግ እንደሁም ያንን ዝግጅት ያየኸው ሁሉ መስሎኝ ነበር። እሱ ጁስት ለማንሳት ያክል ኤርትራን በተመለከተ በጣም ጥረት ያደረክ ይመስላል። ኤርትራ እንደሁም ስኬት ለማድረግ ማለት የኤርትራ ጉዳይ የውስጥ ጉዳይ ነው ለማለት ሁሉ የቃጣህ ይመስለኛል ደረጀ ሲጠይቅህ መግባቱ ትክክል ነበር ወይ ሲልህ ትልቁ ስዕል ይታይ ብለህ የኤርትራን መንግስት መግባት ሁሉ ለማውገዝ በጣም በጣም በጣም ተቸግረህ ነበር። ስለዚህ ሻቢያን አፒዝ ማድረግ የፈለግከው ለምንድን ነው? አዎ የኤርትራን ጉዳይ እንደ ቶታሊ ፎሪን አላየውም እኔ፣ እንደ ሱዳን ወይም እንደ ኬንያ አላየውም። የኤርትራና የኢትዮጵያ ግንኙነት ውስብስብ ነው። ረጅም ደፈማ ሳይ ጦርነት ተካሂዶ ፖለቲካል ሴፓሬሽን፣ የፖለቲካ መለያየት ተፈጥሯል። ሆኖም ግን የኢኮኖሚና ማህበራዊ መለያየት አልተፈጠረም፣ ሊፈጠርም አይችልም። የኢትዮጵያና የኤርትራ ማህበራዊና ፖለቲካ ኢኮኖሚያዊ ቁርኝነት ሊላይ አይችልም። ኤርትራን እንደ ሌላ ጎረቤት ሀገር ማየትም ስህተትም ነው፣ ከእውነትም የራቀ ነው። ፕራክቲካል አይደለም። ምክንያቱም የኤርትራና ኢትዮጵያ ኢኮኖሚ አብሮ የመጣ ነው። ለረጅም ጊዜ ተለያይቶ አያቅም። ኢንተርዲፔንደንት ነው የኤርትራ የፖለቲካል ኢኮኖሚ አውቶኖሚ ከኢትዮጵያ ብትወስድም ራሱ ኢኮኖሚ አውቶኖመስ መሆን አትችልም። ከኢትዮጵያ ኢኮኖሚ ጋር የተቆራኘ ነው ኑሮ። ያ ብቻ አይደለም ኢትዮጵያ ራሱ ከኤርትራ አውቶኖመስ መሆን አትችልም። አሁን እኮ ይሄ የዛሬ ስድስት ዓመት ይህን ስል ዲስሚስ ያደርጉ የነበሩ እና አብይ አሁን የባህር በር እንፈልጋለን ብለው በየቦታው ይዞራሉ የባህር በር እንፈልጋለን አሉ እንጂ አሁን ያልከውን ሀሳብ መቀበላቸውን እርግጠኛ አይደለሁም። እና ዋናው ነገር ምንድን ነው? የኢትዮጵያ ከኤርትራ ትጠቀማለች፣ ኢትዮጵያም ኤርትራም ከኢትዮጵያ ትጠቀማለች። ያ ብቻ አይደለም። የዚህ ሁለቱ ማህበረሰብ ማህበረሰባዊ ቁርኝነት ቀላል አይደለም። የ2018 ላይ ቦርደሩ ሲከፈት የነበረው ነገር ዱዩሲዛካነስታፌን ወይርስ ዶይዶንት